ሰላሙ አሌይኩም ረህመትላሁ በረካቸ እንድናችሁ የጃናላ የቤተሰቦች ሰላም ናቸሁ። ሰላም በያለው ክርስቲያን ወገኖቻችን ለሰላማችውን ያብዛል። ሰላም ልኝኝ ዛሬ ትንሽ የበድንጀል ነው ምሰራው። አብራችን እንዲተቆዩ። ትንት ድንች ነበር ያሳው፣ ደግሞ ነው በኢትዮጵያ፣ ስሙምን እንዲሆን ነው አላበዛም ማለት ነው። ናብራችን ቆዩ። ያው አዲስ የሆናችሁ ሰብስክራይብ ላይክ በማድረግ እንዲሁም ነባሮቹም ላይክ በማድረግ ኮሜንት በማድረግ አበራታቱኝ። ከመጥበሻ እንግዲህ እዚህ ብታርግ ያለኝ ማለት ነው። አሁን ሽንኩርቴ እንደምንጨምረው ሽንኩርት አንተ ድንችን በኩዝ ነው የሚባለው ብቻ ነው ነው ብዙ ሰው ያው ዘይት ነገር የተጠበሰ ነገር ስለማይበሉ

ሽንኩርት እናደርገው እዚህ ወግረው ምንድነው? ዱቄት ስለ የምጠቀም ነው። ይሀ ቤት ነጭ ሽንኩርት ቀይ ሽንኩርት ነው፣ ከቅማ ማብር የሚቀላቀል ማለት ነው።

ሴትየዋ ይሄን ስለምወደው ነው ትልልቅ ትልልቅ ያረኩላት ነው። እንዳይደቅ ካቦ እንዳይመስልባት በጣም ነው። እኛው የአረቦቻችን ባህሪ ስላለው እንግዲህ ይባል እርድ ስላለው አስፈር ስለሆነብኝ ካስፈርነት ወደ ቀይነት ቀይራ ነው። አሁን ነው፣ አሁን ይሄ ውሃው የመጣለው። ውሃው ሲመጠጥ ሲበላ በጣም ይጥማል። በነገራችን ለኩብዝ በጣም ይጥማል። እዚህች ምንድን ነው የሚባለው? በጉዶኒስ በኢትዮጵያ ስሙ ሁላ ጠፍቶኛል፣ እንዳታስቸግሩኝ። በጉዶኒስ አለኝ እዚህ ቁም ነገር። በኩብዝ በጣም ነው የሚጥ ነው። በሩዝ መብራት ትችላለች። በነገራችን ላይ የሰው እንዳመቸውን እንደጣፈጠው ነው። እና በኩብዝ ግን በጣም ቆንጆ ነው ማለት ነው። ያን ሁሉ ውሃ ውሃን መጠጣ ከላስ ከይበላ ያ ውሃ መብዛት የለበትም።

ወልሽም እንዲያመርኝ ሁልሽ ብታላለሽ ብሎ አሰብነው እኮ ነገር ምን ችግር አለው? እኛው ለኛው ብንተዛዝን

ከዚህ በልጥም ደግሞ መምጣት የለበትም። በሱላ ለህም እኔ የምለቀው ቪዲዮ በጣም አጫጭር ቪዲዮ ነው። ኦውልኝ ሁላችሁ ነው ድምፁን መቀነስ ትችላላችሁ። መስማት የማትፈልጉ ብቻ ሁሉኝ አምልኝ ግን ይጠቅማቸዋል ደግሞ በተለይ እኔ ቢጤ በሚከዱበት ሁሉ ምግብ ሰራተኛ ከሆናቸው እኔ በምገባበት ሁሉ የሆነ የሚገጥመኝና የምግብ ስራ ነው። ስራ የሚገጥመኝ የሄድበት ሁላ አልሐምዱሊላ፣ ግን ምንም ሳይሰለቼ ነው የምሰራው። ሚጥም ምግብ ነው የምሰራው። ይሄ በጣም ሚጥም ነው። ትናንት እራሱ የሰራሁት ሚጥም ምግብ ነው። ትወዱታላችሁ ብዬ አስባለሁ። እኔ ከአስር በታች ያለ ቃም ጨምንት ምረው እንበቃ ስድስት ሰባት ነው። ከዛ በላይ አስር በቃ አስር በላይ አለም ከልስ አጫጭ ነው። በጣም ቪዲዮ መስራ ማስረዝም አልፈልግም ማለት ነው በተመልካችን ሰለሚያሰለች ይን ይመስላል። በጣም የሚጠነቁም ነገር በኩብስ መብላት ትችላላችሁ። በቂጣ ማለት ነው።